በኢሞ በዋትስአፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። በዛሬ ቪዲያችን ደግሞ ይዘንላቸው የመጣን የአማርኛ አረፍተ ነገር። አረፍተ ነገር ምንድን ነው? አረፍተ ነገር ሙሉ መልእክት ሊያስተላልፍልን የሚችል ነው ማለት ነው። ከቃል የቃሎች ጥምር ወይም ደግሞ ቃሎች ተሰባስበው የሚሰጡን አረፍተ ነገር ብለን እንጠራዋለን ማለት ነው። እሺ እዚህ ጋ ስናይ ለምሳሌ የበረራው የሚለው አንድ ቃል ነው። ቀን የሚለው አንድ ቃል ነው። በሚቀጥለው የሚለው አንድ ቃል ነው። ነው የሚለው ራሱ አንድ ቃል ነው። ግን እነዚህ ተሰባስበው የበረራው የበረራው የበረራው ቀን በሚቀጥለው በሚቀጥለው ነው። እሺ። የበረራው ቀን በሚቀጥለው የበረራው ቀን በሚቀጥለው ነው። እሺ። ያው ለምሳሌ የበረራው ቀን አንድ ሰው ወደ ሆነ አቅጣጫ ወይም ወደ ሆነ ቦታ ለመሄድ በበረራው ቀን መቼ እንደሚሆን ወይም ደግሞ የሚቀጥለው ቀን እንደሆነ በረራው የሚያመላክተን አረፍተ ነገር ነው ማለት ነው። ሌላኛው ደግሞ ዛሬ ዛሬ ከሰዓት ዛሬ ከሰዓት መጣለው እሺ፣ እዚህ ላይ ስንት ቃሎች ናቸው? ዛሬ የሚለው አንድ ቃል ነው። ከሰዓት የሚለው አንድ ቃል ነው። እመጣለሁ ግን እነዚህ ተሰባስበው በአንድ ላይ ሆነው ዛሬ ከሰዓት እመጣለሁ የሚል ትርጉም ይሰጠናል ማለት ነው። ዛ ሬ ከ ስ አ ት እ መ ጣ ለሁ ፈጠንብለን ብለን ስናነበው ዛሬ ከሰዓት እመጣለሁ ይሆናል ማለት ነው። እሺ ሌላኛው ደግሞ ሰ ለ ሞ ን ሰለሞን ጎ በ ዝ ጎበዝ ተ ማ ሪ ተ ማሪ ነው። ምን ይላል? ሰለሞን፣ ሰለሞን ጎበዝ፣ ጎበዝ ሰለሞን ጎበዝ ተማሪ ነው። ፈጠን ብለን እናንብበው። ሰለሞን ጎበዝ ተማሪ ነው። ሰለሞን ጎበዝ ተማሪ ነው። እሺ እዚ ጋ ደግሞ አ በራ አበራ አበራ አ በራ ብርቱካን አበራ ብርቱካን ብርቱካን ይወዳል ይወዳል። አበራ ብርቱካን ይወዳል። ልክ እነዚህ ሂስም ነው እነዚህ ሶስት ቃሎች አበራ ብርቱካን ይወዳል። ፈጠን ብለን ስናነበው ማለት ነው እሺ ሌላኛው ሰላም ሰላም አ ስ ቤ ዛ አ ስ ቤ ዛ ገዝታ አስቤዛ ገዝታ መጣች፣ መጣች። እስኪ ፍጥን ብለን ስናነበው ይሄንን፣ ሰላም አስቤዛ ገዝታ መጣች። ሰላም አስቤዛ ገዝታ መጣች ይሆናል ማለት ነው። ይህ ደግሞ ማ ር ፈ ድ ማ ር ፈ ድ የሰነፍ የሰነፍ ተ ማሪ ም ልክ ምልክ ነው። ማርፈድ የሰነፍ ተማሪ ምልክ ነው። እሺ ማርፈድ የሰነፍ ተማሪ ምልክ ነው። እሺ ዛሬ ዛ ሬ ቀ ኑ ዛሬ ቀኑ ዛሬ ቀኑ በጣም ዛሬ ቀኑ በጣም ብርድ ነው ዛሬ ቀኑ በጣም ብርድ ነው። ፈጠን ብለን ስናነበው ዛሬ ቀኑ በጣም ብርድ ነው። ዛሬ ቀኑ በጣም ብርድ ነው። እሺ ኢ ብ ራ ሂ ም ኢብራሂም ት ል ቅ ትልቅ ትልቅ ሱቅ ሱቅ አለው አለው ኢብራሂም ኢብራሂም ትልቅ ሱቅ አለው። ይህን ፈጣን ለመስናነበው ደግሞ ኢብራሂም ትልቅ ሱቅ አለው። ኢብራሂም ትልቅ ሱቅ አለው ይሆናል ማለት ነው። ሌላኛው ቢንያም ብኒያም ቢንያም የመኪና የመኪና የመኪና ጋራ። ይ ጋራዥ አለው። ቢንያም የመኪና ጋራዥ አለው። እሺ፣ ፈጠኑ ስለነበው ቢንያም የመኪና ጋራዥ አለው። እሺ፣ ዳዊት ዳዊት ዳዊት መዝናናት መዝናናት ዳዊት መዝናናት ይወዳል። እሺ ዳዊት መዝናናት ይወዳል። እሺ ስታነቡ ልክ ጀማሪ አንባቢዎች ፊደሎችን እንዳል እንደ ቅደም ተከተላቸው ሌላ ፊደል ሳትጨምሩ ያሉትን ግን ሳትቀንሱ ነው ማንበብ። ለምሳሌ ዳዊት ዳዊት መዝናናት የሚለው ለምሳሌ አሁንች ተደጋጋሚ ሲሆን ደግሞ ደጋግማችሁ ሳትጠሩ እንዳታልፉ፣ ምክንያቱም ትርጉሙን ያዛባባቸዋል ወይም ደግሞ ትርጉሙን ያሳጠዋል ማለት ነው። ዝናናት መዝናናት ይወዳል። ጥን ብለን ስናነበው ደግሞ መጀመሪያ ቀስ ብለን ካነበብን በኋላ ዳዊት መዝናናት ይወዳል ብለን እናነበዋለን ማለት ነው። እሺ ይህኛው ደግሞ አ ን በ ሳ አን በሳ አንበሳ ስጋ በል አንበሳ ስጋ በል እንስሳ ነው። አንበሳ ስጋ በል እንስሳ ነው። ፈጠን ብለን ስናነበው አንበሳ ስጋ በል እንስሳ ነው ማለት ነው። እሺ፣ ይሄኛው ደግሞ አቦ ሸማኔ፣ አቦ ሸማኔ፣ ፈጣን ሯጭ፣ ፈጣን ሯጭ እንስሳ ነው። እስኪ አቦ ሸማኔ ፈጣን ሯጭ እንስሳ ነው። ይህን ፈጠን ብለን መጀመሪያ ቀስ ብለን ፊደሎችን ከለየም በኋላ ፈጠን ብለን ደግሞ አንድ ጠቅለል ላድርገን አረፍተ ነገር ስናነበው አቦ ሸማኔ ፈጣን ሯጭ እንስሳ ነው፣ አቦ ሸማኔ ፈጣን ሯጭ እንስሳ ነው ብለን ፈጠን ብለን እናነባለን ማለት ነው። ለዛሬ ዘንድላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መማር መከታተል ከፈለጋችሁ ከታች ባለው ስልክ ደውሉልን፣ ሃይበሉን በቴሌግራም በኢሞ መማር መከታተል ትችላላችሁ። ለዛሬ ዘንድላችሁ የመጣንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።